ይሄ እኮ 22 አመቴ ነው፣ በልመነ ወጣትነት እድሜን በዚህ ላይ ያሳለፍኩት። የሆነ የምትከጅለው ታርጌት ባይኖር እኮ አትሰራም። ካሊድን የሚያበሳጨው ሌሎች ወንድሞቼን የሚያሳዝናቸው ነገር እኔ ጋም ስሜቷው አለ። 22 አመት ምን ነበር መደረግ ያለበት? እናንተ አርፋችሁ ስራችሁን ስሩ፣ እኛ ደሞ ነጋዴዎች ገንዘብ ሰብስባችሁ እንሰጣችኋለን ነበር እኮ መባል ያለበት። ሁሉም ሳህባ የሚያስተባብር አልነበረም፣ ዝም ብሎ የሚሰጥ ነበር። እሱናቸው እኮ መስጠት ነው። የሆነ ደግሞ የሚያደራጁ አሉ። እንግዲህ እነ አብዱራህማን ኢብኑ አውፍ ያታክልቱን የፈለግከውን ግማሹን ሰር ነው፣ አይደል እንዴ? እንኳን ብራቸውን አይደለም የልጆቼ እናት የምትባለው ሚስታቸውን እንኳን ሁለት አሉኝ ልፍታና ኢዶ አንተ ቁጠር የትኛዋ እንደምትመርጥ ንገረኝ እስከ ማለት ነው ደርሷል። አይደል አይደል? ትዳርን የሚያክል ሚስቱን የሚያክል የትኛዋን ልፍታ አንዷን አግባት እስከ ማለት ደረጃ መድረስ ማለት የእውነት ኖሮ ውታል። አሁንም ነጋዴዎች ያው፣ በነገራችን ላይ ነጋዴዎች ያው በዚህ አጋጣሚ እንዲሰሙ የዚህ አይነት ጥሪ ተደርጎላቸው የማይሰጡም ከሆነ አላህ እኮ በመስኮት ይቀበላል። እንዴት ማለት ምን ማለት ያው ሌላ የሚቀበል በር አለው አላህ። እዚህ ጋር ጥሪ ተደርጎል የለም አልሰጥም ብለ የለም እየሰማ በሌላ መስኮት ይቀበላል። እየተመሳጨት ከፍላታል፣ ያስወጣል። ስላቀፍከው አይቀመጥም፣ ይወጣል። እያየን ነው። በብዙ ቋንቋ ቋንቋ መናገር ስለማልፈልግም በብዙ ነገር አላህ ይልክባል። ግን ይሄ ስጥ እዚህ ተቋምን ጠብቅ ማለት አንድ የሕልውና ጉዳይ ነው። ሁለት ከየትኛውም እንቅፋት ሚስቱንም ልጁንም ገንዘቡንም ዲኑንም አገሩንም የሚጠብቅለት ይሄ ነው። ላይፍ ነው። ጠዋት ሞተር ማስነሳት ማታ ሞተር ማጥፋት፣ ማን ሞተ ማን ምን ሆነ ብሎ ማይኮን፣ ይሄ ላይፍ ይባላል። አሁን ይሄ ነው የሚያስቀና እነ ዑመር አብዱላዚዝ እኮ መሬት ላይ ወርዶ አላል እንዴ እንካብር ሲባል ረዘር ብለን ምን ያደርግልኛል? የሚል እኮ ትውልድ እኮ አልፈዋል። ያቺ መዲና ላይ ዳኞች ሁሉ መጣው፣ አረም የሚካሰስ ሰው የለም እኛ ደሞዛችን ዝም ብለን እየወሰድን ነው፣ እንዴት እናደርግ? ተከሳሽም የለም ከሳሽ የለም የተባለው እኮ በመሪ ምላል አብዱል አዚዝ ዘመን፣ አንበሳና በልኮ ወካ አርጎ የሚያደርጉበት ዘመን የመሪ ምላል አብዱል አዚዝ ላጤ የሚባል ሁሉ ያገባበት ምንድነው? ይሁሉ የዘካብር ነው የዘካ ብር በዑመር ኢብኑ አብዱላዚዝ እኮ መሬት ላይ ወርዷል። ሁለት ዓመት ከስድስት ወር ከአራት ቀን ያችን መዲና መርቶ እኮ አንድ ድሃ የጠፋበት ወታደሮቹ ግራ እስኪገባቸው ድረስ ምን እናርገ የመጣው ገንዘብ በዛብን፣ ሄደን ስንሰጠው አረኔ አልቀበልም ምን ያደርግልኛል የሚል ትውልድ ነበር። የዚያን ጊዜ በቃ አለኝ እኔ ምን ያደርግልኛል በቃ። እንግዲህ ድሃ አገር አለች ግብጽ፣ ለግብጽ ሰጡ ግማሹ፣ ግማሹን ደግሞ ተራራ ላይ ቆሙና አዋፍ ለአዋፎች እህል ገዝታችሁ በትኑበት። አላህ ፊት በገንዘብ እኔ መጠየቅ አልፈልግም ብሎ ዑመር ኢብኑ አልአዚዝ ይሄን ያዘዛችሁ ምን ነበር? ያ ከዚህ ከቱ ፖይንት ፋይቭ እምትሰጣት ሁለት ነጥብ አምስት እምትሰጣት ዘካ ናት። ዘካችን ራሱ እኮ ደህንነት ማስፋፊያ ሆኗል። ደህንነት ማጥፊያ ነብራል። ድህነት ማስፋፊያ ነው። አምስት መቶ ብር ይሰጠዋል። ኢንሻአላህ አላህ ከድህነት ያውጣ። የዛሬ ዐመትም እንገናኛለን እያል እኮ ነው የሚሰጠው። እርግማን ነው ዘካው። እንኳን ሰው እኔ ወላሂ ነጋዴዎች ዘካ እንኳን ከቤተሰብ ከቤተሰብ እንደው አንድ ሰው እንኳን አያድኑበትም። አገጫጭቶ እንኳን አንድ ራይስ ገዝተውት በቃ ቢጤን አግባና እንኳን ውጣ ይሉት አሁን ዘመን ደረቅ ዳዋ የምናወራበት ዘመን አይደለም። አሁን ተግባራዊ ዳዋ የሚፈልገበት ነው። ቆንጆ ሰዓት ነው፣ ግን እኛ ሜዳው ላይ አልገባ ነው። ስለዚህ ዳዋ ማን ነው ተጠይቅ? ወላሂ ነጋዴ ነው ተጠያቂ። እኛማ ይዋለን እኮ መጦ ሐቁ በምን እንደሚወጣለት መጦ መጠየቅ ይችላል መረዳት ይችላል ማገናኘት እንችላለን። እኛ ብርስጡን ብለን ጠይቀንም አናቅም ወደፊትም አንጠይቅ። መጣቸው ቤታችን ይውን ነው ለምን ብሩ ይሰጠኛል? ለምን አወጣ ኬታ መጣ ለምን አወጣ መባሉ ይቀርማል? ዝም ብሎ ለምን ይሰጠኛል? አይስቴ ለኔ እኮ አማናን እያሸከመኛል። መሰጠት ካለበት መጥቶ ይዘየር ተቋም መጥቶ መዘየር አለበት። ስለዚህ የዳዋ ስልቱ መቀየር አለበት። ይያልከ ነበር ዳዮችን ምን ያውን የማገኘው ዳይ ሁሉ ሜዳ ላይ ባካችሁ። አሁን ስለ ታሪኩ ሰላ ተጨንቀ እንደምታወራው ስለ ቤት ጓዳ መግባት አለበት። አሁን ዳዋችንን ያውን ብዙ ጊዜ የተካያችሁ ቲክቶኬ ከመናገሬ በፊት ቲክቶክ ላይ ራሱ መሰራውኔ ምንድን ያለው ማህበረሰቡ ላይ ዚህ ሳምንት ላይ ምንድን ነው?